የሰራለን ስራ ሁል ጊዜ እውቅና ይሰጠ። እውነቴን ነው የምነግራቸው እንጆ ያደረገን የተደሰትን ጌታን እያመሰገነን ያ እረፍት እሱ እንዳረፈ ወደ እረፍቱ ሁሉ እነሱም አርፏላል፣ እኛም ወደ እረፍቱ ገብተናል። እሱ እንዳረፈ እኛም አርፈናል። ጌታ የተመሰገነ ይሁን። አርፈናል፣ በቃ እንዳረፈ ሰው ለምንድን ነው የማናስበው? እንዳረፈ ሰው እንመላለስ። በቃ ኢየሱስ ጌታ ነው። ከሳሻችን ወደቀ። እርስ በርስ እየተዋደደን ወንድም ከወንድሙ ጋር፣ እህቱ ከእህቱ ጋር ከቅዱሳን ጋር ከምናቀው ከማናውቀው ጋር የክርስቶስ ባህሪ ይሄ ነው። የኢየሱስ ልብ ይሄ ነው። ሌላ አይደለም። ከእሱ የተማር ነው ይሄ። ከሱ ከእሱ ያየ ነው ይሄ ነው። ከኔ የተማራችሁትን ከኔ የሰማችሁትን ይህንን አድርጎ አለ ጳውሎስ አይደል? ይህን ባረጋችሁ ጊዜ ሁሌ የሰላም አምላክ ከእናንተ ጋር ይሆናል። ኢየሱስ ጌታ። ከኢየሱስ የተማር ነው ይሄ። ሲሰድቡን መመረቅ፣ ሲረግሙን መመረቅ፣ ሲያሳድዱን መጸለይ፣ ሲረግሙን መባረክ። ይሄ ክርስቶስ ልብ ይብዛለን ይብዛልን ወደ ማያስፈልገው ጎዳና ዘቃንልን። እግዚአብሔር ወዳየልን ከፍታ ግን ቃሉን ይዘን ተጻድቃችኋል ተብለናል። ለስታችኋል ተብለናል። ተቀድሳችኋል ተብለናል። ተባርካችኋል ተብለናል። እሱ ብቻ አይደለም፣ ፖዚሽናሊ በእግዚአብሔር አብቀኝ ሙሉ በሆነው ስልጣን ኢየሱስ በተቀመጠበት በዛ ማስቀምጠውናል። ስለኛ በደልና ኃጢአት የፈሰሰው ደም እኛ 24 ሰዓት እንበለው፣ በሰማይ ሰዓት ስለሌለ፣ ገደብ ስለሌለ 24 ሰዓት ስለኔና ስለእናንተ ያገለግላል ደሙ ሊቀ ካህናታችን ፊት ቆሞ ያገለግላል። ደግሞም የእግዚአብሔር ልጆች ተብለን ስም ተሰጠን፣ ባህሪ ተሰጠን፣ ሕይወት ተሰጠን፣ መልክ ተሰጠን፣ ጸባይ ተሰጠን፣ መንፈሱ ተሰጠን፣ ክብሩ ተሰጠን። የወደቀ ሬሳ ለምን እንፈራለን? መደረቢያው ብል የሆነ በትል የተሸፈነ ምንም አቅም እንዳይኖረው አድርገው ኢየሱስ ክርስቶስ ድል ነስቶልን ዲስአርምለስ ዲስፋንክሽናል አድርጎት ምንም ማድረግ እስከማይችል ቀጥቅጦት ሰብሮት ጥሎታል። ምንም ምንም ስብ የለው አቅም የለው ምን የለው። እኛ ግን ባለማስተዋልና ባለማወቅ በእኛ አቅም እየተጠቀመ በእኛ እውቀት እየተጠቀመ ዲሲቭ እያደረገን እሺ እያለን በሀሳባችን ከእሱ ጋር ስለምንስማማ አቅም አግኝቶ ይሰራል። አቅም አግኝቶ ይሰራል። ነገር ግን አቅም እንደሌለ እግዚአብሔር ቃል ነግሮናል። ጉልበት እንደሌለ ሞት እንኳን ቢሆን ንገራችሁ አሁን በሞት አይደለም የሚያስፈራራው። የሰውን ህይወት ሙሉ ህይወትን ይዞ ትውልዱን በሞት ያስፈራራ የዳነው ሰው በክርስቶስ ኢየሱስ አምኖ የዳነ ሰው በሞት አይፈራ ሞትን አይፈራም ማለት። አሁን ለእኛ ሞት ጌጥ ነው። እሱ ሲያስፈራራ ገልሻለሁ ገልሃለሁ ሲለ ለምን እንፈራለን? ለእኛ ሞት ጌጣችን ነው። ደግሞ ጌታ ካልፈቀደና ኑ ካልተባለን በስተቀረ የእድሜ ቁጥራችንን ሞልተን ነው ምንሄድ። በእድሜ አካፋይ አንሄድም። ለምን ተጠርተናል፣ ተልከናል። መልእክተኞች ነን፣ አምባሳደሮች ነን። ቀላል እኳ አይደለም የተሰጠን ማዕረግ። ስለዚህ እሱ ሲያስፈራራ እኛ ወደ ነው ቁጭ ናፍቀ ነው ቁጭ ጌታ ሆይና እስካይህ ናፍቃለሁ፣ እወድሃለሁ። መቼ ነው የምትመጣ? አንተ እስክትመጣ ሆይና ወደ አንተ እስክመጣ እያለን እንደ ጌጥ ስናይበት በሞትን አንተንና እኔን ማስፈራራት አይችልም፣ ያቆማል ማለት ነው። ስላልገባን ነው የሚያስፈራር። እንዴት እንደወደቀ የእግዚአብሔር ቃል ከነገረ እንዴት እንደተሸነፈ፣ እንዴት እንደጣለው፣ እንዴት እንደሰበረው፣ እንዴት እንዳንኮታኮተው፣ ምንም ማድረግ እንደማይችል እንደጣለው ሲገባ ከዛ የእግዚአብሔር ልጅ ሆነን በእግዚአብሔር ቀኝ እንደተቀመጥን ማዕረጋችን እንደተቀየረ፣ ወጋችን እንደተቀየረ፣ ባህሪያችን እንደተቀየረ፣ መልካችን እንደተቀየረ፣ ስማችን እንደተቀየረ፣ የአባታችን ስም እንደተቀየረ ሲገባን ያን ጊዜ እውነተኛውን ህይወት ነው መኖር። ምን ጀምረው እውነተኛውን ህይወት መኖር እንጀምራለን። ጠላት ትልቁ ወይ ሆኑ ፍርሃት አደ በማስፈራራት ነው የሰውን ህይወት አንቆ የሚይዘው ሰውን በፍርሃት አንቆ የሚይዘው። እኛ ስለ ፍርሃት እውቀቱ ብዙ የለን። እሱ የተጣለ ነው። እኛ አሁን በውስጥ ልናደረግ ይገባናል። ኢየሱስ ክርስቶስ በሰራለን ስራ፣ ለእኛ በተሰጠ ለእኛ በተደረገለን ክብር ሞቅ ብሎ እንደረታችንን ነፍተን ቀና ብለን ልናሳድደው ይገባል። እሱኛ ሊያሳድደን አይገባም። እንደተጣለ ቃሉ ነግሮናል። እንዲገርሙ ጥድና የሊባኖስ ዝግባ ይላል። አንተ ከተዋረድህ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው ባንተ ደስ ይላል። እሰይ፣ ከዚህ በኋላ አረፍን። ረፍት ነስተህን ነበር፣ እየመጣህ እየቆረጥክ እየቆረጥክ እረፍት ነስተህን ነበር። አሁን ግን አረፍን። በቃ አሳረፈን። አንተ ከወደክ ጊዜ ጀምሮ ማንም መቶ አልቆረጠንም። ማንም አይነካ ነው እንደ ወደቀ የገባ ቀን እንደ ጣለው እንደ ወደቀ አለ አወዳደቆ የገባ ቀን እንዴት እንደ ጣለው ይበራልን ቀን፣ ያን ጊዜ ነው እፎይ፣ ያን ጊዜ ነው እልል የምንለው። ስለዚህ እግዚአብሔርን እያመሰገነ ጌታን እያከበረን ለእኛ የተደረገውን ማዕረግ ለእኛ የተሰጠውን ህይወት ማን አገኘው? ኢየሱስን ያገኘ ብቻ ነው የሚያገኘው። ዓለም የላትም ይሄ ሰላም፣ ዓለም የላትም ይሄ ደስታ፣ ዓለም የላትም ይሄ እረፍት። እኛ ያገኘነውን እረፍት፣ እኛ ያገኘነውን ሰላም፣ እኛ ያገኘነውን ደስታ በገንዘብ አይገኝ፣ በእውቀት አይገኝ፣ በሰው አይገኝ፣ በስልጣን አይገኝ፣ በምንም አይገኝ። ቃሉን ይዘን ጌታችንን ኢየሱስ ክርስቶስን የውስጣችን፣ የሕይወታችን፣ የነፍሳችን አዳኝና ጌታ ስናደርገው ይሄ ሁሉ ክብር የኛ ይሆናል። በምንም ነገር የማንፈራ ሰዎች እንሆናለን እሱ የሚወደን እረኛችን ነው እረኛችን ነው ኢንጆይ አድርጉት ኢየሱስን ኢንጆይ አድርጉት የሰጣችሁን ቀን ኢንጆይ አድርጉት ህይወታችሁን ኢንጆይ አድርጉት እውነትን ነው የምነግራችሁ ጠላት በየደቂቃው የቤት ስራ ነው የሚሰጠን ለምን ይህን ህይወት ኢንጆይ እናናደረግ እዚህ ሌቭል ላይ ስትደርስ የእግዚአብሔር ክብር ነው አንተ ላይ የሚገለጥ የጌታ ደስታ አንተ ላይ ይገለጥ እግዚአብሔር ባንተ ውስጥ እግዚአብሔር ባንቺ ውስጥ ያሰበውን ነገር ከማድረግ ወደኋላ አይልም ጌታ የተመሰገነ። ምንም ነገር ምንምን ያስፈራናል። ምን ዋርተኞቹ ምትን ቃል ድግምት ይሰራሉ ይስሩ፣ እኛ ላይ ገና አይሰራውም። እስራኤላውያኖች እንኳን ከበለዓም እርግማን ይዳኑበት፣ እነሱ የሚያውቁት ነገር የለም፣ ግን ተዘልለው ስለሚኖሩ በለዓም ገባው። እኔ ይህንን ህዝብ መርገማ አልችልም፣ ተዘልሎ ተቀምጧለ በቃ እኔ አትርገመው ብሎኛል፣ መርገማ አልችልም ይሄን ህዝባል። እኛማ እንዴት አብልጠው የአዲሱ ኪዳን ልጆች የክርስቶስ ቤተሰቦች እኛ ላይ ሰራው ሲገባን ነው እንዲሠራ የምናደርገው ግን በፍርሃት የጠላትን ፍርሃት ስንቀበል ፍርሃት ስንቀበል ዌፐኑ ስለሆነ ፖርታሉ ስለሆነ በዛ ውስጥ አልፎ ብዙ ነገራችንን ዳሜጅ ያደርገናል ኢየሱስ ፈዋሽ ነው ኢየሱስ አዳኝ ነው ኢየሱስ ጌታ ነው እሱ የነገስታት ንጉስ የጌቶች ሁሉ ጌታ የአለቆች ሁሉ አለቅ እሱ የዘላም አምላክ የደስታ የእረፍት ሁሉ ንጉስ። እሱ እንዳረፈ እኛም ደግሞ አርፈናል። በእርሱ ሞትና ትንሣኤ ህይወትን አግኝተናል። አርፈናል። ደስ ብሎናል። ላይፋችንን ኤንጆይ እናደርጋለን። ከኢየሱስ ጋር ኤንጆይ። በሚመች በማይመች በዝቅ ባለ ስፍራ ከፍን ባለ ስፍራ በሚሞቅ በሚበርድ በሁኔታ ውስጥ ከኢየሱስ ጋር ደስተኞች ሆነን እንድንኖር አበረታታችኋል። ጠላታችሁ ወድቋል። አወዳደቁ ደግሞ የከፋ አወዳደቅ። ጥሎታል፣ ሰብሮታል፣ አከርካሪው ብሎታል። እኛን ደግሞ እግዚአብሔር ልጆች ብሎ ሾሞናል። ይህን ስልጣን ሰጥቶናል። አባ አባት ብሎ የሚጮህበትን የልጁን ያንን መንፈስ፣ አባ አባቴ አባቴ ብሎ የሚጣራበትን የሚናገርበትን ይህን ቅዱስ መንፈስ እኛ ውስጥ አስገብቶታል ይላል እግዚአብሔር ቃል። ስለዚህ እኛም አባ የምንልበት ኦቶሪቲ ተሰጥቶናል። ይህን መንፈስ ማንም አይሰጠንም ከኢየሱስ ውጭ። መንፈስ ቅዱስ በእኛ ውስጥ ለዘላለም ይሰራል። ይሄ ቅዱስ መንፈስ ወደዛ ፍጹም ሙላት እስክንደርስ ድረስ ያበቃናል፣ ያደርሰናል፣ ያስተምረናል፣ ጋይድ ያደረገናል። የተሰጠን ለዛ ስለሆነ እኛ በራሳችን የምንደክም የምንለፋ አይደለንም። ያለ ጸጋው ምንም ማድረግ የምንችል ሰዎችም አይደለንም የጸጋው ጥገኛዎች ስለሆነ። ስለዚህ እግዚአብሔር ልጆች በመሆናችሁ ቦስት አድርጎ ልላችሁ ነው። ደስ ይበላችሁ፣ ኩሩ ልላችሁ ነው። እግዚአብሔር ልጅ ነኝ የሚለው እውነት ሲበራልን እንዴት መኖር እንደሚገባን ያን ጊዜ ይገባናል። ስለዚህ ግን ደግሞ ልጆች ነን በትንሽ በትልቁ ራሳችንን ወደ ታች የምናወርድ ሰዎች መሆን የለብንም። ይህን ስነግራችሁ በብዙ ሁኔታዎች ውስጥ እያለፈን ሊሆን ይችላል። በሚመች በማይመች፣ በሚሆን በማይሆን፣ በሚሳካ በማይሳካ፣ ባጣነው ነው ባገኘ ነው፣ እሱ ጋር አይገናኝም። እሱ ጋር አይገናኝም። በቃ አይገናኝም። ከጌታ ጋር ያለን ብቸኛ ፍቅሩ ለእኛ የተደረገልን መልካም ነገር የምስራችሁ ሕይወት ሲገባ ሌላ ሁሉ ነገር እግዚአብሔር በመስመር በመስመር እያደርገ በራሱ ጊዜና ሰዓት እያደረገ ያስተካክለዋል ያስተካክለዋል። ጌታ ማያስተካክለው ጌታ ማያሳምረው ነገር የለም ወገኖች። ሰሲ ደስ ይበላችሁ። ኳ ባለ ቁጥር ድንግጥ የሆነ ነገር ባለ ቁጥር ፍርጥ አትበሉ። የሰራዊት አምላክ እግዚአብሔር ከኛ ጋር፣ ኢየሱስ የህይወታችን ጌታ ከእኛ ጋር የስ ከእኛ ጋር እንጂ አርጎ ስታመልኩት ደስ እያላችሁ ጌታን አምልኩ፣ ጌታን አምልኩ። መንፈስ ቅዱስ ልብ ሲያረጋችሁ ጌታን አምልኩ። ለሙሽራው የምትመጥነዋን ሙሽሪት አርጎ የሚሰራ እኛ አይደለንም የምንሰራ፣ መንፈስ ቅዱስ ነው የሚሰራ። ፍጹም አድጎ የሚያበጀ መንፈስ ቅዱስ ስሙ የተባረክ ይሁን። እኛማ በራሳችን የምንጠር ከሆነ ታዲያስ የመንፈስ ቅዱስ ስራ ምን ላይ ነው? ስለምንስ ተሰጠን? በኛ ወገኖች የራሳችሁን ለዚህ እውነት ፈቃደኛ አድርጋችሁ ስጡ። ህይወት ለሆነው ጌታ እውነት ለሆነው ጌታ ኃይሉ ብዙ ሲሆኑበት ጠላቶቹ ግን ዋሹበት። ቢዋሹ ቢዋሹ እስከ መቼ ዋሹበታል? አንድ ቀን እውነቱ ፍንት ብሎ ይወጣል አይደል? ያን ጊዜ መግቢያ ይኖራቸው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ህይወት ነው። ኢየሱስ ድንቅ ነው። እሱ ፈዋሽ ነው። እሱ አዳኝ ነው። እሱ ልዑል ነው። እሱ ዮሃይነስ ነው። ዮሃይነስ ዮሃይነስ ሃሌሉያ ሃሌሉያ። ምናልባት በዚህ ጸሎት ምናልባት በዚህ ቃል ውስጥ በዚህ ቦታ ተገኝታችሁ ያላችሁ በተለያየ ሁኔታ ውስጥ የምታልፉ ወንድሞቼ፣ እህቶቼ፣ ለሰዎች የማትነግሩት የማታካፍሉት፣ ይሄ ነው ብላችሁ የማትሉት እናንተ ግን የምትሰቃዩበት በውስጥ ህመም፣ በብዙ የታሰራችሁበት፣ በስውር እስር ውስጥ አንዳንድ የራሳችንን ምን ብለን መጸለይ እንዳለብን ግራ እስኪገባን ድረስ የምንሆንበት ሁኔታ ውስጥ አለ። በጌታ በኢየሱስ ክርስቶስም የእግዚአብሔር ልጆች ናችሁ፣ ተፈቱ። የእግዚአብሔር ልጆች ናችሁ፣ ተፈቱ፣ ነፃ ሁኑ። እረኛችሁ ይወዳችኋል፣ በኢየሱስ ስም። ስላላወቅን ስላልገባን እንጂ ጠላተኛን ማሰራ አይችልም። ምን ብሎታል? ቅድም እንዳነበብኩላችሁ አንተ የተረገጥ ሬሳ እንደተረገጠ ሬሳ ነህ ይለዋል። የተረገጠ ሬሳ ላይ ቆማችሁ ምን አቅም አለው? የሞተ ሬሳ እንግዲህ የሞተ ነው። እጁ አይሰራም፣ እግሩ አይሰራም፣ አንደበቱ አይሰራም፣ ሀሳቡ አይሰራም፣ ምኑ አይሰራም፣ ምኑ አይሰራም። ዲስፋንክሽናል፣ ምንም ፋንክሽን እንዳያደርግ አድርጎ ሰበረው። ለአንዴ ለመጨረሻ እክት አድርጎ እኛ የእግዚአብሔር ልጆች አምባሳደሮች ነን፣ አምባሳደሮች ነን። ይህን የመሰለ ሕይወት ተሰጥቶን እንዲሁ እንዳናረገው ግን የቤት ስራ አለብን በየእለቱ። ለምን ስላልገባን። የጠላት እቅድ ዲሴፕሽኑን በእኛ ውስጥ ነው የሚሰራው። እግር የለውም፣ እጅ የለውም፣ ምን የለውም፣ ምን የለው። ሀሳብ ነው የሚሰጥ። ሀሳቡን የምናስተናግደው ኩክ የምናረገው ከዛ ደግሞ ወደ ቴብል የምናመጣው እኛ ነን። ከዚህ በኋላ እናቆም ልላችሁ ነው። እናቆም በቃ። ዲሴፕሽኑን አንሰማ፣ አንቀም ምንም ነገር የእሱን ኩክ አድገት ወደ ቴብል እናመጣም። ማይቲ ኔም ኦፍ ጂሱስ ክራይስት እኛ የኤሎሂም ልጆች ነው። የአዶናይ ልጆች ነው። የያህዌ ልጆች ነው። አዎ የያህዌ ልጆች ነው። የሽዋህ ማሽያ የተቀባው ንጉስ፣ የኢየሱስ ክርስቶስ ልጆች በደሙ የተሰራልን ስራ ሁላችሁም ታውቁታላችሁ። ተገልጦ ተገልጾ ተገልጾ አያልቅም። እልፍ ነገራችን የተሰራው በደሙ እልፍ ነገራችን እና ይሄ ሁሉ ነገር ከንቱ እናድርገው ሆነ እንጣለው ሆነ እኛ ስላልገባን ስላልተረዳን፣ አይደለም አይደለም፣ ሊገባን ይገባ። ለዚህ ነው መንፈስ ቅዱስ የተሰጠ። ከእግዚአብሔር መንፈስ ጋር በመጣበቅ ከጌታ መንፈስ ጋር በመጣበቅ ማንነታችንን እየተረዳን እለት ዕለት ኢንጆ እያደረግ ጌታን እያመሰገነ ስሙን እየጠራን ዲክሌር እያደረግን ወርሺፕ እያደረግን ቴንኪዩ እያልን ነው ኢየሱስ፣ ቴንኪዩ ልጅ አድርገህ ስለመረጥክ 24 ሰዓት ሙሉ በአባት ፊት ስለ እኔ እያገለገለ ነው። ስለ እናንተ እያገለገለ ነው። 24 ሰዓት እያገለገለ ነው። እኛም ደግሞ በፍቅር እናገልግለው፣ ደስ ብሎን እናገልግለው። በሱ ስንታመን እሱን እያገለገለ፣ በሱ ስንደገፍ እሱን እያገለገለ፣ ስለ እሱ ስንመሰክር ስንናገር እሱን እያገለገለን። በሕይወታችን አይተነዋል፣ ቀምሰነዋል፣ ዳሰነዋለን። እውነት ኢየሱስ፣ እውነት ብዙ ነገር ሊዋሽበት ይችላል። ብዙ ነገር ብዙ ማለት የኔ ውድቀት የኔ መነሳት የኢየሱስን ማንነት ፍንትው አርጎ ወይም የኢየሱስን ምንነት ባይገልጥ እንኳን በራሱ በራሱ ኢየሱስ ቅዱስ ነው። በራሱ ኢየሱስ ንጹሕ ነው። በራሱ ኢየሱስ ኃያል ነው። በራሱ ኢየሱስ ብቸኛ አምላክ አዳኝ ነው። አዳኝ ነው። ወደ እኔ እውነት ደግሞ ሲመጣ እኔ ስቀበለው ሲገባኝና በሱ ስታምን ደግሞ ሌላ ግሎሪ ነው፣ ሌላ ኃይል ኢየሱስ ጌታ ነው። ሰንሰለትን ይበጥሳል፣ አመጽን ይሰብራል። ከእንግዲህ ጠላት እናንተን በምን ሊያስፈራራ ይችላል? በሞት ሊያስፈራራችሁ አይችልም። ሞት ለእኛ ጌጥ ነው። ሞት ለእኛ መሸጋገሪያ ነው። ሞት ለእኛ አባቶቻችን ሊሄድ እናፍቃለሁ መሄድን እንዴት እንደሚናፍቁ አሁን ጳውሎስን ማን ነው በሞት የሚያስፈራራው? ተነስቶ በመስ ገለሉ ገለሉ ቢል አሁን ጳውሎስ እንዴት ሊሰማው ይችላል? እንደዛ ማለት ለምን? በክርስቶስ የተሰጠው ማንነት ገብቶታል፣ አይቶታል፣ ቀምሶታል፣ ዳሶታል። ጳውሎስን እንደዚህ አይነት ነገር ልታስፈራራ የሆነ ነገር ሲገጥመው በቃ አንሳልኝ ነው የሚለው። አንሳልኝ ሲለው አይ በቃ የጸጋ ይበቃል። እፈልገዋለሁ፣ ፈልገዋለ አንተ ጋር ሲቆይ ጥሩ ነው። አንተን ባላንስ አድርጎ ስለሚያስኬድ ጉድ ነው። ወድጀዋለሁ፣ አላነሳልህም፣ ግሬሴ በቂ ነው። ቀጥል፣ አገልግል ነው ያለው ጌታ። ጌታ የተመሰገነ ይሁን ወዳችኋለሁ። ይህን እውነት እንግዲህ ወደ እናንተ አድርሻለሁ፣ እናንተም ሼር አድርጋችኋል። ጌታ ኢየሱስ አብስቶ ይባርካችሁ። ጠላቶቻችን ወድቋል። እግዚአብሔር አስቦናል። በልጁ በኢየሱስ ክርስቶስ ከነበረብን መከራ፣ ከነበረብን ውድቀት፣ ከነበረብን ጠብ፣ ከነበረብን መለያየት እግዚአብሔር አድኖናል። ሕይወትን ሰጥቶናል። ነገራችንን አስተካክሎልናል በክርስቶስ ኢየሱስ። ይሄ ማለት በተለያዩ ፈተናዎች አናልፍም ማለት አይደለም። እንለፍ፣ ማለፋችን ክፉ አይደለም። እኔ በብርቱ ነገር በብርቱ ሰልፍ አልፌያለሁ። ለዚህ ነው ቆሜ እናንተ ፊት የምናገረው፣ ስላየሁት ጌታን ስላየሁት በእውነት ነው የምነግራችሁ ጌታን ስላየሁት እጁን ስላየሁት ክብሩን ስላየሁት እውነተኛ አምላክ ነው። ታማኝ አምላክ እንደሆነ ስሙ እንዴት እንደሚሰራ ዛሬም እንደሚሰራ እንዴት እንደተሸከመን እንዴት እንደሚራራለን ልነግራችሁ ፈልጌ ጠላት የሚላችሁን እንዳትሰሙ፣ ለደቂቃ እንዳትሰሙት እሱ የተጣለ ነው። ተጥሏል። በሚያዩት ሁሉ ፊት አመድ ነህ ተብሏል። አመድ ነው። እንደ ትቢያ ተቆጥሯል። በቃ በእናንተም ንብ ውስጥ እንደዚያ ይቆጠል። ኢሳይያስ ምዕራፍ 14ን አንብቡ። ኢሳይያስ ምዕራፍ 14 ምዕራፋት ለኛ ላይ ተጻፉ እናንብቡ ይግባል፣ ለመንፈሳችን አካል እስኪሆን ድረስ ውስጣችን ጥንካሬ እስከሚሆንን ድረስ ደጋግመን ደጋግመን ደጋግመን ደጋግመን እናንብበው። ያን ጊዜ እንዴ ዳዊትን አታዩትም? እንዴ እንዴ ዳዊትና ጎልያድን ስታስቡ ቀታሪ አንብበን እንዴ በህይወታችን ውስጥ ስንት ጎልያድ አለ? ቀንና ለሊት የሚያጓራብን ቀንና ለሊት የሚያስደነግጠን የሚያስጨህን የእግዚአብሔር ልጅ መሆናችን። አሁን የምነግራችሁን እውነት እስኪ ያስረሳ። እስራኤላውያኖች እኮ ዘንግተውታል። አርባ ቀን አርባ ለሊት ረስተውታል። የአብርሃም ዘር መሆናቸውን የኪዳን ዘር መሆናቸውን ርስት አድርገው አርባ ቀን አርባ ለሊት ረስተውት፣ ዳዊት በአርባ ደቂቃ አሳያቸው። ማለት ማን እንደሆኑ እንዲያስታውሱ አደረጋቸው አይደለም? አምስት ጠጠር ሰበሰበ በአምስቱ ሞከረ አይልም። ገና አንዱ ሲወረውር ወደቅ። እንዲወድቅ ያደረገው ግን ዳዊት ውስጥ የነበረ ሁለት እውቀት ነው። የመጀመሪያው ይህ ያልተገረዘ ፍልስጤማዊ ኪዳን የለውም። ሳይመታው ነው የጣለው፣ አደለ እንደ በዳዊት ልብ ውስጥ የወደቀው ጎልያድ አልተገረዘም ሲል ጨረሰ። በቃ እዛ ላይ ኢየሱስ ጌታ አልተገረዘም፣ ኪዳን የለውም። የመገረዝ የራሱ ትርጉም አለው። ኪዳን የራሱ ትርጉም አለው። ሁለት በተገዳደርከው በጭፍሮች አምላክ ስም ነው ያለው። በአምላኩ ስም እንደገና ያልተገረዘ ፍልስጤማዊ ንቆታ አንድ ጠጠር ይዞ ነው ወደ እሱ የሮጠው። እንደዚ አይነት መረዳት፣ እንደዚ አይነት አንደርስታንዲንግ በህይወታችን እስኪጨምርልን ድረስ በአይምሯችን መታደስ እየታደስን እየተለወጥን ጌታ እንድንሆንለት፣ እንድናይለት፣ እንድንቀርብለት ወደ ፈለገ ወደዛ እውነት እንድንደርስ ያስፈልጋል ማለት ነው። ስለዚህ እንዴት እንደወደቀ እንዴት እንደተጣለ የሚያስፈራን የሚያስደነግጠን ሳይሆን ስም ተሰጥቶ ዳዊት እንዳለው በተገዳደርከው በጭፍሮች አምላክ ስም አለዋለ። ለእኛ ስም የተሰጠን ስም አለ። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ከኢየሱስ በስተቀር ሌላ ስም የለም። ከኢየሱስ ክርስቶስ በስተቀረ ሌላ ስም የለም። ይሄ ስም ለሰማይ፣ ለምድር ከምድር በታች ሁሉ ላለው ገዢ ነው፣ ባለስልጣን ነው። ለዚህ ነው ስልጣን በሰማይና በምድር ሁሉ ተሰጠኝ አለ ተሰጠኝ አለ። ያ የተሰጠውን ስልጣን መጣና ለቤተ ክርስቲያን ሰጠ። እንግዲያውስ ቤተ ክርስቲያን፣ እንግዲያውስ ሙሹሪት ሆይ ተቀበይ። ሞትን ብትፈልጊ፣ ህይወትን ብትፈልጊ፣ ይኸው ምላስሽ ላይ አስቀመጥኩ፣ አንደበትሽ ላይ አስቀመጥኩ። የመረጥሽ ሲሆን እንጆ ያድርጊው የመረጥሽ ቢ አለ። ስለዚህኛ ህይወትን እንናገራለን። ለምን ህይወትን መረጥ ህይወትን መረጥ ከክርስቶስ ጋር ህይወትን መረጥ ስለዚህ በእኛ ላይ የሚሰራ ምንም ነገር አይኖርም የጨለማውን ስራ በኢየሱስ ስም እያፈረስን እያደቀቅን ወድቀሃል ተጥለሃል እያልክ እንደወደቀ እያስታወስከው አንዳንዴ ሲመቸው የእኛ ድካም ወይም የእኛ ለማስተዋል ሲመቸው ምናልባት ሊረሳው ይችላል ሊዘነጋው ይችላል እናስታውሰው እኔ እግዚአብሔር ልጅ ነኝ እኔ እግዚአብሔር ልጅ ነኝ እያልን ልናስታውስ በዚህ እውነት መመላለስ አለብን። ወድቋል። እኛ ደግሞ ልጆች በአብ ቀኝ ተቀመጥ አስቀመጣቸው ተቀመጠ። ይህን እውነት ሁሌ ማሳወቃለን፣ መናገር አለ። ስሙን መጠቀም አለብን። በጌታ በኢየሱስ ስም ስትለው በቃ በቂ ነው። ማንነቱን ነው የሚያስታውሰው፣ እንዴት እንደወደቀ ነው የሚያስታውሰው። ፓወርፉል ስትሆኑ፣ በእግዚአብሔር ስትጸኑ፣ የእግዚአብሔር ኃይል በእናንተ ሲንቀሳቀስ የእግዚአብሔር ልጆች ነን ብላችሁ ስታምኑ በዛ ስትጸኑ፣ ጠላት እራሱ ይገረማል። ሰይጣን ራሱ ይገረማል። ዋው ሺሶ ፓወርፉል ገብቷታል ይላል። ገብቷታል ይኖው። እሱ የሀይልና እንትን ናፋቂ አይደል? የፓወር ኃይል ምናምን ይወድ የለ እንደዚህ ከፍ ማለት የበላይ መሆን እንደዚህ መግነን ይወድ የለ። በሀይል ስሙን ስትጠቀም፣ በጌታ በኢየሱስ ስም ብላችሁ ስሙን ስትጠቀሙ፣ ጠላቶቻችሁ እራሱ ሪስፔክት ነው የሚያደርጓቸው ይላል። አዎ እግዚአብሔር ይመስገን። በክርስቶስ ኢየሱስ ደም እና አዲስ ኪዳን የእግዚአብሔር ልጆች የመሆንን ስልጣን ተሰጠን። ልጆች ነን፣ ጸድቀናል፣ ተቀድሰናል፣ ነስተናል። ኢየሱስ ጌታ። በተለያየ የህይወት ፍግምግም ውስጥ እንኳን ብንገኝ ጸጋ ተሰጥቶናል፣ የጸጋ ዙፋን ተከፈተልን። ኤኒታይም እየገባን ጸጋ እየተቀበልን መውጣት፣ ኤኒታይም እየገባን ምህረት፣ ቸርነት እየተቀበልን መውጣት። በዚህ ላይ ዳዊት እንደሚናገረው በህይወት ዘመን ሁሉ እንደኛ የታደለ ማን አለ ወገኖች? ብለስድ በጣም ዊ አር ፓወርፉል። ኢየሱስ የተባረክ። ምዕረትና ቸርነት የሚከተለን ሞት ፍርሃት ምናምን የሚከተለን ሰዎች አይደለም። ምዕረቱ ይከተላል፣ ቸርነቱ ይከተላል። ዛሬ የሚከተለን ነገ የሚከተላል፣ ለዘላለም ይሄን ምድር ለቀን እስክንሄድ የእግዚአብሔር ቸርነት የእግዚአብሔር ምዕረት ቤታችንን፣ ይከተላል። ልጆቻችንን ይከተላል። ጤናችንን ይከተላል። ትዳራችንን ይከተላል። ኑሮአችንን፣ ስድራችንን፣ ቢዝነሳችንን፣ ትምህርታችንን፣ የኛ የሆነውን ቤተሰቦቻችንን ሁሉ ቸርነትና ምረቱ ይከተለናል። ቸርነትና ምረቱ ይከተለናል። የእግዚአብሔር ምረት ደግሞ በሕይወት ያኖራል። እግዚአብሔር ጠላቶቻችንን የሚበቀለው ለእናንተ ምረት እየሰጠ ለእናንተ ቸርነት እያበዛ ቀጥላቸዋል፣ ያነዳቸዋል፣ ዜሮ ያስገባቸዋል። ለእናንተ ቀጥሉ፣ ሂዱ እያለ በርቱ፣ ተነሱ፣ ተነሱ፣ ተጣጠሙ፣ ተረጋሙ፣ ሂዱ፣ ቀጥሉ፣ ቀጥሉ። ይህ እግዚአብሔር ምረት፣ እግዚአብሔር ቸርነት ይባላል። እየተከተለን እዚያ ኖሮናል፣ እዚያ ደርሶናል። ነገም ደግሞ በሱ ምረት እንቀጥላለን። አሜን ነው። እንቀጥላለን በሉ እንቀጥላለን እንቀጥላለን እግዚአብሔር የተመሰገነ ይሆን እኛ የታደለን ህዝቦች አንደበቶቻችንን ከክፉ እየከለከልን ኢየሱስ ተራመዱ እንዳለን እየተራመደን ኑሩ እንዳለን እየኖርን ፊቱን እየፈለግን እያመሰገንን ደስተኞች ሆነን እንድንኖር ይህንን ቃል እንድታስተውሉ በእግዚአብሔር ፍቅር ለምናችኋለሁ። እኛ የእግዚአብሔር ልጆች ነን። ፕሪቪሌጅ አግኝተናል በኢየሱስ ክርስቶስ ሞትና ትንሳኤ 24 ሰዓት ሙሉ በእግዚአብሔር አፍ ቀኝ ተቀምጦ ስለና ስለ እናንተ ሊቀ ካህናታችን ደሙን ይዞ ያገለግላል። 24 ሰዓት ነው የሚያገለግለው። ጸድቃለች፣ ተምራለች፣ ደም የፈሶላታል። ህይወት ሰጥቻታለው። የአንተ ልጅ ናት። እርስትህ ናት። ሰማያዊ ዜጋ እርስት አላት። መንፈስ ቅዱስ በውስጧ ታትሟል። ሺስ ሆሊ ሙሽራዬ ናት፣ የኔ ናት። ከአቤል ደም ይልቅ የተሻለውን የሚናገር የተሻለውን የሚናገር በዚህ አለ። ኢየሱስ ጌታ ነው። ስለዚህ ደስ ይበላችሁ፣ በኢየሱስ ደስ ይበላችሁ። የአዲስ ኪዳን ልጆች በመሆናችሁ ደስ ይበላችሁ። ኢየሱስ ጌታ ነው። ጌታ ይወደናል፣ ጌታ ያፈቅረናል። ስለኛ ነው ዋጋ የከፈለው። መንገድ ሄዳው ስለ እኛና ስለ እናንተ ነው። እኛ በአብ ቀኝ ከፍ ብለናል። ምድር ላይ ስላለው ስለምንሆነው፣ ስለምንወድቀው፣ ስለምንነሳው እሱ ኢሹ አይሆንባችሁ። የጌታ ነገር ኢሹ ሲሆንባችሁ ታሪካችሁ ለመልካም ይቀየራል፣ ለበጎ ይቀየራል፣ ለክብር ይቀየራል፣ ለድል ይቀየራል። ኢየሱስ ጌታ ኢየሱስ ያድናል። ምድሪቷን እንሸፍናለን። እኛ የዓለም ብርሃን ነን። የምድር ጨውናችሁ ተብለናል ነን። ጨውነታችን ይገለጣል። ብርሃንነታችን ይገለጣል። እናንተ ውስጥ ይገለጣል። አንቺ ውስጥ ይገለጣል። አንተ ውስጥ ይገለጣል። ይገለጣል ይህን የሚያደርገው የአንተ ብርታት አይደለም። ይህን የሚያደርገው ያንቺ ጉብዝና አይደለም። መንፈስ ቅዱስ መንፈስ ቅዱስ ይህን እንዲያደርግ ነው የተላከው፣ ይህን እንዲሰራ ነው። እኛ ውስጥ ያለው የታተም ነው። ለዚህ ነው ክብር ለኢየሱስ ይሁ። ክብር ለኢየሱስ ይሁ። በዚህ ደስ ይበላችሁ። በዚህ በጣም በጣም ኩሩ፣ አንገታችሁን ቀና አድርጉ። ምንም ባድ ሪፖርት ብትሰሙ ጉድ ሪፖርት ብትሰሙ አትፍሩ፣ አትጨነቁ ልላችሁ ነው። ወዳችኋለሁ። እግዚአብሔር ባለ ጊዜ ደግሞ እንገናኛለን። ጌታ ኢየሱስ ከእናንተ ጋር ይሁን። እግዚአብሔር ሆይ አመሰግንሃለሁ፣ ስለሰጠህን ስለዚህ ድል እናመሰግንሃለን። ቃልህን እንድንሰማ ሕይወት የሆነውን ቃል እንድንካፈል ደግሞ ወደ ጸጋ ዙፋን እንድንቀርብ በሰማነው ልክ በሕይወት መኖር እንድንችል ጸጋ ይርዳ። በሰሙት ሁሉ ላይ ይህ መንፈስ ይጣበቅ እንዲኖሩ አንተን እንዲያከብሩ በአንተ ደስ እንዲሰኙ ልጅ መሆናቸውን ሁልጊዜ ለራሳቸው እንዲናገሩ በዚህ እውነት ከፍ እንዲሉ አይምሯቸው እንዲታደስ የትኛውንም ሁኔታቸውን ማሸነፍ ቢት ማድረግ የሚችሉበት ጥሩዝ ነውና ይህን እንደ መልህቅ በህይወታቸው ውስጥ እንዲጣበቅን የጸለይኩ። መንፈስ ቅዱስ ሆይ አመሰግናሃለሁ። አንተ ትልቅ ነህ፣ በሕይወታችን ውስጥ ትልቅ ነህ። በየትኛውም ማዕበላችን ውስጥ አንተ ትልቅ ነህ። አንተ መልካም ነህ። ለዘላለም እናመሰግናሃለን። የእኛ የሆነ ሁሉ የተባረከ ይሁን። ስለረዳህን እናመሰግናሃለን። ወንድሞቼን፣ እህቶቼን፣ ቤተሰቦቼን ሁሉ ባርክ። በዚህ ያሉት የሚሰሙት ሁሉ በስም ስልጣን የተቀደሱ ናቸው። የተባረኩ ይሁን። ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ወዳችኋለሁ፣ ሁላችሁንም። ተባረኩ። ሻሎም።